አይደለም ታናደሽ ነው። የምር ግን ያሳለፍኩት የሰው ልጅ ጥፋቱ አምኖ ይቅርታ መጠየቅ አለበት፣ አደለ? ከአስር ወር በላይ ሆኖናል። እኔና መሲ ፕራንክ ላንደራረግ፣ ለተፈጠረው ነገር ከልብ በጣም በጣም ይቅርታ። ስደውል ለምን አላነሳሽ ስልኩን? ቴሌ ይሰጠኝ ስፈልግ ላነሳ ስፈልግ ልዘገው ሰላም ሰላም እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦች፣ በሀገር ውስጥም በውጭም ያላችሁ ሁላችሁም፣ ያላችሁበት ሰላማችሁ ይብዛ። ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው በመጀመሪያ በጣም ይቅርታ ጠፍሁ። በነገራችን ላይ የትንሽ ስራ ላይ ስለነበርኩ ነው የጠፍሁት እና በተረፈ እናንተ እንዴት ናችሁ ቤተሰቦች? እኔ ደህና ነኝ። በጣም ናፍቃችሁኛል። ዛሬ እንግዲህ የብሬ ነው አንድ ነገር ማለት ስህተት እንደወኩ ገባኝ። ግን እኔ ምን መሰላችሁ ቤተሰቦች፣ በመጀመሪያ በደንብ ላብራራላችሁ አይሻልም? ያው መሲ ጋር ገጠር እንሄዳለን ብለን በሰራ ነው ቪዲዮ ማለት መሲም ባደረኳት ፕራንክ፣ መሲ ከልቧ ተናዳ ወይም ደግሞ ተቀይማኛለች ማለት ነው። እና እኔ ይሄ እንደሆነ አላወቅኩም ነበረ ምክንያቱም መሲ ስትጠፋ ያው ፈተና ነች ምናምን ብዬ ስለማስብ ማለት ነው። እና ሰሞኑን ደግሞ ስራ ላይም ስለነበርኩኝ ይሄን ነገር እኔ አላገናዘብኩትም ነበረ ማለት ፕራንክ አረኳት በሰዓቱ አበሳጭታ ነበረ። ያው ደውዬየላት ነበር ከዛ በኋላ ከሄደች በኋላ ራሱ፣ እና ያው ጥሩ ስሜት አልተሰማትም በእርግጥ ግን ስትረጋጋ እናወራለን ብዬ ስላሰብኩ በቃ ማለት ጀስት ፕራንክ ነው ብዬ ስላሰብኩኝ ምንም እንትን አላልኩም። በቃ አላሰብኩበትም ነበር፣ እና እንዳልኳችሁ ስራ ላይም ስለሆንኩ ነው። እሷም ስትጠፋ ምናልባት ፈተና ናት ብዬ ስላሰብኩኝ ነው፣ እሷ ላለመረበሽ ነው። ያው በዛ ላይ ደግሞ ግንኙነታችን ታውቃላችሁ፣ ይህን ያህል እንደ ድሮ መስመር የዘለለም ስላልነበረ ጀስት ሀይ ሰላም ከመባባል ውጭ ሌላም ነገር ስላልነበረን ማለት ነው ማለት ነው ስለሌለን ማለት ነው እና ከዛ አንጻር ነው ያልተገናኘ ነው። ነገር ግን ትናንትና ክብሮ መጥቶ ነበረ። ክብሮም ጋር አውርተናል ምናምን ነገር እና ቪዲዮ እያየሁ ነበረ ማለት በጣም እንደተቀየመች በጣም ማለት ተናዳለችላ። ን አሁን ራሱ ቪዲዮ ማለት እኔ ፕራንክ አረኳት መሲን እኮ አምስት ቀን ስድስት ቀን ይሆናል ብቻ ሳምንት ይሆናል ብዬ አስባሉ ግን እስከዚህ ድረስ ራሱ እስከዚህን ቀን ራሱ እሷ እንደተበሳጨችና እንደተቀየመች ናት ማለት ይህን እኔ አልጠበቅኩም ነበረ። እና ትናንትና ቪዲዮን ሳየው በጣም ነው የገረበኝ ማለት ይህን ያህል ተቀይማኛለች ምናምን ነገር ብዬ ማለት ነው እና ብቻ ለማንኛውም ፋሚሊዎች አላቅም ምን ብዬ መጥራት እንዳለብኝ ግን ው ከእናንተ ሀሳቡ መጣልኝ። ዛሬ ስራ ያው እሄዳለሁ ከሰዓት ነው፣ ግን በዚ ሰዓት ረፍት ስለነበረኝ ለምን መሲን አላገኛትም ብዬ ስላሰብኩና፣ በእናንተ ፊት የምሬ ነው ይቅርታ ለመጠየቅ አስቤያለሁ። ያደረኩት ነገር ትክክል አይደለም፣ ግን እንዳልኳቸው ነ ጃስት ፕራንክ ስለመሰል ነው ማለት ይህን ያህል ምታካብደውን ምናምን አልመሰለኝ ግን እሷ አካብደዋለች ማለት ነውና፣ እሺ፣ ለመሲን ደውልላት። ከኔ ይስተላል፣ እንዴት አድርሰህ ለና ብሰላ፣ አለ ቁርስ በላሽ? ምን አስጨነቅህ? ምን ማለት ነው? ለምን ያስጨነቀኝ? ይሄን ካገኘው እበላለሁ፣ ካላገኘው አለቀ። እንግዲህ ምን የሚያስጨንቅ ነገር የለውም? ሰላም ነበረእላሆ እኔ ከእናትህ ከፋሚሊ ቀጥሎ ማለት ነው የአንችን ደስታ የምመኝ ሰው ነ አይደል? ለዛ ነው

ምናም መብቴ ነው መጥፋት። ኧረ አቦ ምንድን ነው ነገር ነገር አይበልሻ። እኔም እየተፈወትኝ ይኸውልሽ፣ ሥራ ወጣ ቢዚ ነበርኩና፣ ያው ማለት ያለሁበት ቦታ ጥሩ ነው። ምን ሆነሽ ነው ምን አይመቸኝም መሄድበት አለኝ። ዋይ ምንድን ነው ዋይ፣ ዋይ፣ በዛ ምንድን ነው ዋይ፣ በዛ እንግዲህ፣ ካልተመቸኝ ደግሞ አልተመቸኝም ነው እንግዲህ። ግዴታ የለብኝም እኮ አይደል? ምንም እንደተኛው ምናምን ቢሆን አንተ አይመለከትህም። ዞሮ ዞሮ አይመቸኝም፣ አልመጣም። አረ እኔ በቃ እንደ እሺ፣ እኔ እኮ ለሆነ ጉዳይ ፈልጌ እሺ፣ ለምን ጉዳይ አውቃለሁ፣ ተቀይሜሻለሁ፣ ምናምን ነገር ያው እኔ አልተቀየምኩም። እኔ ምን ሰው የምቀየም ሰው አይደለሁም ሲጀመር። በቃ ተይው፣ ወሬ ምናምን አታበኝም በቃ። ሰዓት እየደረገ ስራ ለምን አልከኝ? ስራ ስራ፣ ስለሚሄድ እ እናንተ እናንተ ስራ እና በቃ ስራ መሄድ ከሆነ ሂድ፣ መልካም ስራ። እኔ ፈልጌ እሺ፣ ከሆነ ምን ሆነሽ? የሆነ ዶክመንት አለ እሱ ነገር እንድታይልኝ። የምን ዶክመንት ነው? እሺ ነኝ። አልተማርኩ። አይ ግን የምር ዶክመንት ይዛ ነው። እሺ ነው።

እና ውድ እና የተከበራችሁ ፋሚሊዎች ቤተሰቦች አላችሁልኝ፣ እኔ አለሁላችሁ እግዚአብሔር የተመሰገነ ይሁን። በነገራችን ላይ መሲ ተቀይማለች እና ምንድነው እንግዲህ ያው ያደረግኩት ነገር ትክክል ላይ አይደለም እንዴ የምረይን እስኪ እናንተ ኮሚንት ላይ ያስቀምጡልኝ። ማለት በቃ ፕራንክ ነው ያረኳት ሌላ ነገር አይደለም። እና ለማንኛውም መሲን እንጠብቃትና አሁንም ድጋሚ አሻቻት አለ ዶክሜንት ምናምን ብያለሁና ዶክሜንቱንም እኔ ያው እንድትመጣ ነው በነገራችን ላይ ማለት የሆነ ነገር ለማግኘት ወይ ደግሞ ብቻ ያንን ነገር ሳትፈልጉ ነው የምታደርጉት ገብቷችኋል አሁን ለምሳሌ ለነገ ህይወታችሁ ወይ ደግሞ ለነገ ለሌላ ስራ ብላችሁ አሁን የማትፈልጉትን ስራ ትሰራላችሁ አለ አይደል ስለዚህ እኔም ማለት ያው በዋሻት ግዴታ ነው እሷ እንድትመጣ ስለምፈልግ ነው መሲን ጠብቃት ፋሚዎች። በነገራችን ላይ ፋሚሊ ኦ፣ መሻ ደህና ነሽ? እንዴት ነሽ? አዳር ቆንጆ፣ ቦሎ ሰሙን እንዴት ነው? እ ምንድን ነው እንደዚህ

ደህና ነኝ። ክላስ አሪፍ ነው ወይ? እግዚአብሔር ይመስገን። ሰይጣን እንደዚህ ደሞ ያማረልሽ አይደል? ለምን ይደሰታል? በሲሄድ እንኳን ደህና መጣሽ። ሰሞኑን የምሬን ለምን ነው የጠፋሽው? ከዛ ቀን በኋላ አልተገናኘንም እና እኔ በቆሎ ለማምጣት እያሰብኩ ነበር እና ምንድን ነው አምጣና ግማሹን ጠብሰ ግማሹን ቀቅለ ብለው

ለእዛ ነው የጠፋሁት። አንቺ ግን እኔ እኮ ተቀይመሽኝ ነዋ። ሰላም ነው? ምን ሆነሽ ነው? ፋሚሊ ልጅ ምንድን ነው አልችል። እስኪ ባህሪያ የሆነች ልጅ ቆንጆ ናት፣ አታውቂው። ላሽቃብጥልሽ እስኪ ምንድን ነው የፈለግከው? ምን ፈልገን የጠራኝ? የፈለግኩትማ መስዬ፣ ምንም አይነት ዶክመንት ምናምን ስላልከኝ እኔ የመጣሁት ምንም አይነት ዶክሜንት የለም።

ባለፈውም መናኸሪያ እሱ ፕራንክ ነው አይደለም። ተቀይመሽ ነው በባለፈው። በነገራችን ላይ መሲን የምር የጠረሮች አይደለም። የአሁኑ ይሄ ዶኪሜንት ምናምን ያልኩሽ ጀስት በቃ ማለት የወሮች አልመጣልኛል። ገባሽ ነገር፣ ነገር ሲልሽ ሰው በምን ልሽ በሆነ መንገድ ማስመጣት አለብኝ ብዬ ማለት ዶኪሜንት ስልሽ ምናልባት የሚጠቅም ነገር ነው ስለምታስቢ ትመጫለሽ ብዬ ስላሰብኩ ነው የተናገርኩት። ስለዚህ ለዛ በጣም ትልቅ ይቅርታ ጠይቅ ያለኝ አሁን ይልሽ የጠሮሽ ለምንድን ነው ሰሞኑን እኔ ባለፈው ከሁለት ቀን በፊት ደውዬ ነበረ ያው ክላስ ነሽ ማለት ፈተና ናት ምናምን ብዬ ብዙ ጊዜ ፈተና ስትሆኝ ስልክሽን ቼክ እንደማታረጊ አውቃለሁኝ እንዳረብሽሽ ብዬ ነው ገብቶሻል ለምንድን ነው ያልደወልሽልኝ ስደውል ለምን አላነሳሽ መልሽ ማንሳት ስላፈለው መቸም ስልኩ የእኔ ስፈልግ ላነሳ ስፈልግ ልት ምናምን ልትይኝ አልፈልግም እንደዛ እንዳትይኝ ስልኩን ቴሌ ሰጠኝ ስፈልግ ላነሳ ስፈልግ ልዘጋው ስፈልግ ላጠፋው ፈለኩ ፈለኩ መግቢያ ሰጡ አንቺ ጨመርሽበታል። የምር ግን እስኪ ደክሞኝ ሳላት የምር ፋሚሊዎች ባለፈው በተፈጠረው ነገር ከልብ በጣም በጣም ይቅርታ። ምክንያቱም እኔ ፕራንክ ነው በእርግጥ ከስምንት ወር በላይ ከአስር ወር በላይ ሆኖናል። እኔና መሲ ፕራንክ ላንደራረግ ተነጋግረናል ማለት ነው። ምክንያቱም በፕራንክ እኛ ጋር ብቻ ሲሆን ብዙ ዩቲዩበሮችም ብዙ ሚዲያ ላይ የምናውቃቸው ሰዎችም ህይወታቸው የተበላሻ ህይወታቸው የተበላሻ ስላቸው በመካከላቸው በፍቅረኛሞችም ሆነ በጓደኛሞችም በጣም ትልቅ ትልቅ ችግር የሚፈጥር ፕራንክ ነው እና ይህን ነገር አቁመን ነበረ። እኔ ወደ ገጠር እንሂድ ምናምን ነገር ስትለኝ በሰዓቱ በቃ ማለት ደግሞ ጠፋን ምናምን አይደል፣ ወደ እናንተ ለመምጣት ስለዚህ፣ ያለኛ አማራጭ ምንድን ነው በቃ መሲን ቲኬት ቆርጫ አለው ምናምን ነገር ብያት፣ እንደዚህ አድርጌ ለምን እንዲዳላት ምና አስቡት። እኔ እኮ ማለት ጀስት እናንተን ያዝናናችኋል፣ እሷንም ማለት ያስገርማል ብዬ አስቤ የነበረው አይደል እና እዚው ጋር ቦታው ጋር ማለት ነው። ሳኔር ወደ መናኸሪያ ፕራንክ ነው ማለት ይችል ነበረ። ግን በቃ የእውነት በቃ ደስ እንዲላችሁ ነው እናንተ አስቤ ነበር። ሶ በጣም ተሳስቻለሁ። በጣም በጣም ይቅርታ። እንዲህ በቀላሉ ነገር ተናደሽ ነው የምር። ግን ስማት ከሰራኸው ነገር ይልቅ ደግሞ በጣም ያበሳጨኝ ነገር ምንድን ነው? ስታል መጠየቅ ኦ ይቅርታ የሰው ልጅ ጥፋት ነው እ የሰው ልጅ ይቅርታ መጠየቅ አለበት አይደለ? ስለዚህ አንተ ግን እኔ ስጠፋ ዝም ነው። እኔ ስራ በጣም ቢዚ ነኝ ነው። አንቺ ደግሞ አንዳንዴ አሁን የምሬ በጣም በጣም በጣም በጣም በቃ የማትጠብቀው ኤክስፔክት የማታደርገው ነገር በጣም ሁላ ነው የሚደብረው። አይ ፍራንክ ምናምን ከዚህ በኋላ ያለን ሰራራ ተነጋግረን አይደለ አንተ አንተ አሁን ሚጠቅም ነገር የለም። አሁን ልጅ የምር ነው። ማለት እኔ የምር ላደረግኩት ነገር ይቀጣል በፋሚሊ ፊት ማለት ነገር በፋሚሊዎች ፊት ይቅርታ ይሄም ተገቢ ማለት ይሄ ነገርም ደስ ካላልሽ

ሶሪ፣ ላደረግኩት ነገር ይኸውልሽ፣ ከይቅርታ በላይ ምንም ነገር የለም። እኔ እኮ ይቅርታህን ተቀብያለሁ። ሶ ሲቀጥል ደግሞ ምንድን ነው ከይቅርታ በላይ ደግሞ ምን ያለ አንቺ ምትፈል ማለት አንቺ ይቅርቶ ካላስደሰተች አንቺ ምትፈል ልጅ ሆን፣ አረ ላወራበት፣ አረ ፋሚሊ አፋፊን እያለች ነው። እኔ ጥፋተኛ ነኝ ይቅርታ ጠየኩ፣ አረ ስለዚህ፣ አሁን ደግሞ ይቅርታው ካላስደሰታትኝ፣ የፈለገችውን ነገር እሷን የሚያስደስታትን ነገር እናደርግላታለን። ስለዚህ ይሄ ፕራንክ የሚባለው ነገር ልክ ማንገባባ ምክንያቱም እዚህ አሁን ላይ ማለት በፕራንክ ምንም እናገኘው ነገር የለም። ታውቂያለሽ ይባስ ነገሮቹ ይባባሳሉ። አንቺ ትቼ የሆነ ነገር አንተ ታዲያ ምን አገኛለሁ ብለህ ነው? አይ እኔ በቃ ማለት አንቺ ለፋሚሊዎች ምንድን ነው ከዚህ በኋላ አንጠፋም ፋሚሊዎች ምናምን ነገር አለሽ። ያለኝ ሀሳብ ስታጣ ነው በቃ ምትጫወትብኝ። በቃ ማለት እና መውሰድ ነው። አይ እንደዚህ አይደለም የኔ ቤተሰቦች እንደዚህ አትናገሩ። በስነ ስርዓት በስነ ስርዓት ዲሲፕሊን ቆይ፣ ስሚኝ። የበረከት ቤት ሰዎች ቆይ፣ ዲሲፕሊን በሆነ በስነ በቃ ጽድት ትባለች አማርኛ ስነ ምግባር፣ እንደ ጨዋ ሆነሽ የበረከት ቤተሰቦች ደህና ናችሁ ወይ? እናንተም እንደሱ ነገረኛ ከሆናችሁ አይ እኔም ተናገሪ፣ ፋሚሊዎች እንዳተናገሪ አይ በቃ ሻው ምን አድርጊ የምትለኝ በቃ እኔ ልሄድ ነው። ሰላም ሰላም፣ ውድ የተከበራችሁ ቤተሰቦቻችን በውጭ በውስጥም ያላችሁ ሁላችሁም በያላችሁበት ሰላም። ስትዘጋም ነው እንደ ሰላም የምትላት እኔ ጋር ቤተሰቦች ባይ ዘ ዌይ፣ በጣም ነው የምወዳቸው። ገብቶሻል አይደለ? እና እኔ ፋሚሊዎቹ በጣም ነው የምወዳቸው። በቀጣይ የምትፈልገውን ነገር አድርግላታለሁ፣ አስቤበት እመጣለሁ። ተቀበለሽ ትሸኛለሽ እስከ ታክስ